ኢራን የኒውክሌር ስምምነት ላይ ካልደረሰች አሰቃቂ ጥቃት ይጠብቃታል ስሉ ትራምፕ አስጠነቀቁ። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ የአሜሪካው ፕሬዚዳንት ኢራን በኒውክሌር ፕሮግራሟ ላይ ከስምምነት ላይ ካልደረሰች ከአሁኑ የከፋ ከባድ ጥቃት ይገጥማታል ስሉ አስጠነቀቁ። ኢራን አሜሪካ ከጥቃቱ ጀርባ እንዳለችና ለተፈጸመባት ጥቃት እስራኤል ላይ ከባድ አጸፋ እንደምትመልስ እየዛተች ባለችበት ወቅት ነው ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ኢራን በኒውክሌር ፕሮግራሟ ላይ ስምምነት ካልደረሰች የባስ አሰቃቂ ጥቃት ከእስራኤል እንደሚገጥማት የገለጹት ሐሙስ ለአርብ አጥቢያ አንስቶ ዋና ከተማ ቴህራንን ጨምሮ በተለያዩ የኢራን ክፍሎች ላይ በተፈጸሙት የእስራኤል ጥቃቶች የአገሪቱ ከፍተኛ ወታደራዊ ባለስልጣናትን ጨምሮ ወደ ሰባ የሚደርሱ ሰላማዊ ሰዎች መገደላቸውን ኢራን አስታውቃለች። እስራኤል ግን ዓላማ ያደረገችው ዋነኛውን የኒውክሌር ጣቢያን ጨምሮ ወታደራዊ ተቋማትን መሆኑን ገልጻለች። በተጨማሪም የኢራን የአየር መከላከያ ስርዓቶችንና ከመሬት ወደ አየር ሚሳይል ማስወንጨፊያዎችን መደምሰሳቸውን ገልጻለች። አሜሪካ በጥቃቱ ውስጥ እጇ እንደሌለበትና ኢራን ወደ ስምምነት እንድትመጣ ግፊት ስታደርግ የተባበሩት መንግስታትን ጨምሮ በርካታ የዓለም አገራት አገራቱ ከተጨማሪ ጥቃት እንድታቀቡ ጥሪ እያደረጉ ነው። የፈረንሳይና የጀርመን መሪዎች የኢራን የኒውክሌር ፕሮግራም በማውገዝ ሁለቱ ሀገራት ግጭቱን ከማባባስ እንዲቆጠቡ በማሳሰብ የእስራኤልን ራስን የመከላከል መብትን እንደሚደግፉ ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ደግሞ እስራኤልንና ኢራንን ወደ ኋላ ለመመለስ ውጥረቱን እንዲያረግቡ ጠይቀዋል። የቱርክ ፕሬዚዳንት ባወጡት መግለጫ እስራኤል የፈጸመችው ጥቃት ዓለም አቀፍ ሕግን ችላ ያለ ግልጽ ጠብ አጫርነት ነው ሲሉ ወቅሰዋል። ሚኪነኝ ከሚኪታቦርንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም።